የኢትዮጵያ መንግስት በሻቢያ ህወሓት ጥምረት ላይ እርምጃ ጀምረው ባለ መረጃ ወጥቷል። ይህን ተከትሎ ጀነራል ታደሰ ወረደ የሚመሩት ጊዜያዊ መንግስት ወደ አራት ኪሎ ቤተ መንግስት አስቸኳይ ደብዳቤ ልኳል። ጽምዶ በሚል ስም ጥምረት ውስጥ ያሉት ሻቢያ እና ህወሓት ያልታሰበ እርምጃ ከአራት ኪሎ ገጥሟቸዋል። ጉዳዩን በዝርዝር ይዘነዋል፣ እናስደምጣችኋለን። ለፕሬዝዳንት ኢሳያስ አፈወርቂ ንግግር ኢትዮጵያ ለመጀመሪያ ጊዜ መልስ ሰጠች። ለጊዜያዊ እንካ ሰላምቲያ አልጠመድም ብላለች። ለኢሳያስ የጦር ድቤ ድለቃና ጦርነት ቀስቃሽ ንግግር ሚኒስቴር መንግስት ለስለስ ያለምላሽ መስጠቱ ተቃውሞ ገጥሞታል። እንመለስበታለን። የሕክምና ባለሙያዎች አድማ ቀጥሏል። አድማው መቀጠሉን ተከትሎ የጽኑ ህመማን ታካሚዎች ከባድ ችግር ውስጥ መግባታቸው ተነግረዋል። በተጨማሪም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውን እየገለጹ ነው። ጉዳዩን የተመለከተ ዘገባ አጠናክረናል። የትራምፕና ፑቲን የጫጉላ ወራት እያበቃለት ይመስላል። ከቀናት በፊት ትራምፕ ፑቲንን እብድ ብለው መዝለፋቸውን ተከትሎ ሞስኮ ትራምፕን ስሜታዊነት ይታ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 ለአንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40% በሶስት አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞ ለሚመጡ 20 እድለኞች በስምንት ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። የኢትዮጵያ መንግስት በሻቢያ ህዋት ጥምረት ላይ እርምጃ ጀምረ እያስባለ መረጃ ወጥቷል። ይህን ተከትሎ ጄኔራል ታደሰ ወረደ የሚመሩት ጊዜያዊ መንግስት ወደ አራት ኪሎ ቤተ መንግስት አስቸኳይ ደብዳቤ ልኳል። ጽምዶ በሚል ስም ጥምረት ውስጥ ያሉት ሻቢያና ህዋት ያልታሰበ እርምጃ ከአራት ኪሎ ገጥሟቸዋል። ሻቢያና ህወት ግንኙነት ጀምረዋል ከተባለ ጊዜ አንስቶም ከትግራይ ወደ ኤርትራ ሸቀጣሸቀጦችና ነዳጅ እየተጓጓዘ ነው የሚል መረጃ በስፋት ሲሰራጭ ቆይቷል። ከሰሞኑ ደግሞ ኢሳያስ በፈሩት የአፋር አቅጣጫ ሸቀጣሸቀጦች አፋርን አልፈው ወደ ትግራይ እንዳይገቡ መታገዱን የሚገልጹ መረጃዎች ወጥተዋል። ፌዴራሉ መንግስት ምርቶቹ ወደ ትግራይ እንዳይገቡ አግዷል የተባለው ወደ ኤርትራ እየተሻገሩ ነው በሚል ነው ተብሏል። ይህም ማዕከላዊ መንግስቱ በሻቢያ ህዋት ጥምረት ላይ የወሰደው የመጀመሪያው እርምጃ ነው እየተባለ ነው። ጉዳዩ አበሳጫቸው ጄኔራል ታደሰ ወረደ ጊዜያዊ መንግስት አስቸኳይ ደብዳቤ ወደ አራት ኪሎ መላኩ ጀነራል ታደሰ ወረደ አስተዳደር በጉዳዩ ላይ ለፌዴራል መንግስቱ በጻፈው ደብዳቤ ወደ ትግራይ የሚገቡ ተሽከርካሪዎች ለምን መንገድ ላይ ታገዱ ብሎ ጠይቋል። የአስተዳደሩ ንግድና ኤክስፖርት ቢሮ ለፌዴራል ንግድና ቀጠናዊ ትስስር ሚኒስቴር በጻፈው ደብዳቤ ነው ይህንኑ ያለው። ቢሮው በደብዳቤው ሸቀጣሸቀጦችና ሌሎች ዕቃዎችን ጭነው ወደ ትግራይ የሚጓዙ ተሽከርካሪዎች አፋር ክልል መንገድ ላይ ቆመዋል ብሏል። ተሽከርካሪዎቹ ከግንቦት 18 ጀምሮ በአፋር ክልል ሰርዶ የፍተሻ ጣቢያን አልፈው ወደ ትግራይ እንዳይ እንዳይገቡ መታገዳቸውንም ጠቅሷል። ይሁን እንጂ ዕቃ የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ መንገድ ላይ የታገዱት ከተጠቀሰው ቀን ቀደም ብሎ ግንቦት 16 እንደሆነ የትግራይ ሚዲያዎች ዘግበዋል ዘግበውታል። በአፋር በኩል ወደ ትግራይ እንዳይገቡ ሰርዶ ላይ የታገዱ ተሽከርካሪዎች ሳይለቀቁ በአማራ ክልል በኩልም መዘጋቱ ተሰምተዋል። በአማራ ክልል መስመር ወደ ትግራይ የሚጓዙ ዕቃጫኝ ተሽከርካሪዎች ከሰሜን ወሎ መቀመጫ ወልዲያ እንዳያልፉ መደረጋቸው እየተገለጸ ነው። ህወሓትን የውጭ ግንኙነት እንዲያስቆሙ ኃላፊነት የተሰጣቸው ጀኔራል ታደሰም በመግለጫ ከመቃወም የዘለለ ሊያካሄዱት እርምጃ የለም፣ ምንም አለማድረጋቸውን ተከትሎ የህወሓትን እንቅስቃሴ ለማስቆም አቅም እንደሌላቸው ወይንም ደግሞ የነ ደብረጽዮን ገብረ ሚካኤል ቡድን አካሄድ ተጋሪ ናቸው እየተባለ ነው። ሁለቱ ኃይሎች የኢትዮ ኤርትራን ድንበር ከፍተው ግንኙነት ለመመስረት የማንንም ሶስተኛ ወገን ፍቃድ አያሻንም እያሉ ነው። የፌዴራል መንግስት ወደ ትግራይ የሚገቡ ተሽከርካሪዎች ከመገደብ የዘለለ እስካሁን ድረስ በጉዳዩ ላይ በይፋ ያለው ነገር የለም። ብዙዎች ፌዴራል መንግስት በኢትዮ ኤርትራ ድንበር ጦር አሰማርቶ የተጣሰውን ሉዓላዊነት እንዲያስከብር እየጠየቁ ነው። ለፕሬዚዳንት ኢሳያስ አፈወርቂ ንግግር ኢትዮጵያ ለመጀመሪያ ጊዜ መልሰተች፣ በጊዜያዊ እንካ ሰላምቲ አልጠመድም ብላለች። ለኢሳያስ የጦር ድቤ ድልቃና ጦርነት ቀስቃሽ ንግግር መንግስት ለስለስ ያለ ምላሽ መስጠቱ ተቃውሞ ገጥሞታል። የኤርትራው ፕሬዚዳንት ኢሳያስ የሀገራቸውን 34ተኛ የነፃነት ቀን ላይ ስለ ኢትዮጵያ ያሰሙት ንግግር አነጋጋሪ ሆኖ ቀጥሏል። ፕሬዚዳንቱ በንግግራቸው ከሀገራቸው ይልቅ ስለ ኢትዮጵያ ባልተጠበቀ አገላለጽ ብዙ ማለታቸው፣ ተንቀናል ከሚሉ ቁጭቶች እስከ ከባድ ቁጣ ብዙዎችን እያነጋገረ ነው። ዲፕሎማቶችን ጨምሮ የተለያዩ አካላት የኢትዮጵያ መንግሥት ተመጣጣኝ ምላሽ እንዲሰጥ በሚዲያ ጭምር ሲጠይቁ ሰንብተዋል። ይሁን እንጂ መንግሥት በውጭ ጉዳይ ሚኒስቴር ቃል አቀባዩ በኩል ስለ ጉዳዩ በሰጠው ማብራሪያም ለዘለፋ የምሰጠው ምላሽ የለኝም ብሏል። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲሉ የውጭ ጉዳይ ሚኒስትሩ አስታውቀዋል። ሚኒስትሩ ዛሬ በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫም በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ለዘለፋዎች ምላሽ ከመስጠት ይልቅ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል። መንግስት በውጭ ጉዳይ ሚኒስትሩ በኩል በሰጠው ምላሽ ኢትዮጵያ ግን እንደዚህ ያለ እንካ ሰላምቲያ ውስጥ ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብሏል። አክሎም ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲሉ ለኢሳያስ የሚሰጠው ምላሽ እንደሌለም አሳውቋል። ለኢሳያስ የሚሰጠው ምላሽ እንደሌለው አስታውቋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉም ገልጸዋል። ስለ አሁናዊ የኢትዮ ኤርትራ ግንኙነት ጥያቄ የቀረበላቸው ቃል አቀባዩ ግልጽ ምላሽ ሳይሰጡ ቀርተዋል። የኤርትራን ጉዳይ በተናጠል አንስተው ከማብራራት ይልቅ በጥቅሉ የኢትዮጵያ አካሄድ ከጎረቤት ሀገራት ጋር በመተባበር ላይ የተመሰረተ ነው ብለዋል። ቃል አቀባዩ ከወራቱ በፊት ኢትዮጵያ ከኤርትራ ጋር ስላላት ግንኙነት ተጠይቀው በሰጡት ምላሽ የተለወጠ ነገር የለም ጥሩ ግንኙነት ላይነን ማለታቸው ይታወሳል። የሆነ እንጂ የኤርትራና ኢትዮጵያ አሁናዊ ግንኙነት በአደባባይ ተበጥሶ ወደ ጦርነት በመንደርደር ላይ ይገኛሉ። የሕክምና ባለሙያዎች አድማ ቀጥሏል። አድማው መቀጠሉን ተከትሎ የጽኑ ህመማን ታካሚዎች ከባድ ችግር ውስጥ መግባታቸው ተነግሯል። በተጨማሪም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የሥራ ጫና ውስጥ መግባታቸውን እየገለጹ ነው። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎችን ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለው የሥራ ማቆም አድማ ሦስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የአገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ ስራ ጫና ውስጥ መግባታቸውንና ህሙማንን አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናውን እንዳበረታባቸው ለአዲስ ስታንዳርድ ገልጸዋል። ዛሬ ስሰራ ነው ያደርኩት ትናንትም የግል ሆስፒታል ሌሊቱን ስሰራ ነበር ያሉት ሐኪሙ አክለውም ለመኖር ስንል ከባድና አስቸጋሪ ጊዜ እያሳለፍን ነው ብለዋል። ሲነር ሐኪሙ አያይዘውም በርካታ የድንገተኛ ክፍል ህሙማንን ብቻቸውን ለመከታተል መገደዳቸውንም ገልጸው ይህም ህሙማን የሚያስፈልጋቸውን ሕክምና እንዳያገኙ ማድረጉን ተናግረዋል። ህሙማንን ብቻዬን ነው ሳይ የነበረው፣ አንድ ዶክተር ብቻዬን ስለሆንኩ ቀድሞ ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ብለዋል። አክለውም እስከ መቼ እንደዚህ እንደሚቀጥል ማንም አያውቅም፣ ነገር ግን ጊዜው በረዘመ ቁጥር እኛም ኃይላችንን እየጨረስን ስለምንሄድ ሙሉ በሙሉ ወደ አለመስራት ነው የምንመጣው። ያን ጊዜ ታካሚዎች ይጎዱብናል ሲሉም ስጋታቸውን አጋርተዋል። ሌላኛው በዋቻሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ ስማቸው እንዳይጠቀስ የጠየቁ ሲኒየር ሐኪም በበኩላቸው በሀገር አቀፍ ደረጃ እየተደረገ የሚገኘው የሕክምና ባለሙያዎች የስራ ማቆም አድማን ተከትሎ ሐኪሞች በሆስፒታሉ አድማ ማድረጋቸውን ገልጸው ክፍተቱን ለመሙላት በሥራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ለአዲስ ስታንዳርድ ተናግረዋል። የሥራ ማቆም አድማው ሦስተኛ ሳምንቱን መያዙን ተከትሎ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በሕክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣይ ተግባራት በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎች ይፈታሉ ሲሉ በትናንትናው እለት ተናግረዋል። ከንቲባዋ ይህን ያሉት የከተማ አስተዳደሩ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ የጤና አመራሮችና ባለሙያዎችን ያካተተ ከተማ አቀፍ የማጠቃለያ ውይይት በተካሄደበት መድረክ ነው። ባለሙያዎች እያገለገሉ መጠየቅ ሲችሉ ከሙያው ስነ ምግባር ውጭ ስራ በማቆም ጥያቄ ማቅረባቸው ተገቢ ያለመሆኑ ተነስተዋል፣ ያሉት ከንቲባዋም ከዚህ ባለፈም በህክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣይ ተግባራት በግባትነት በመጠቀም መሻሻል የሚገባቸውን ጥያቄዎችን በአጭርና በመካከለኛ በረጅም ጊዜ እንደሚፈቱ አረጋግጠዋል ተብሏል። ትራምፕ የዩክሬን ጦርነትን እንዲቆም ለፑቲን የሁለት ሳምንት ቀነ ገደብ እንደሰጡ ጠቆሙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬን ጦርነትን ለማስቆም የሁለት ሳምንት ቀነ ገደብ እንደሰጡ ጠቁመዋል። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጸመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ማቆም ይፈልጋሉ ወይ ተብሎ የተጠየቁት ዶናልድ ትራምፕ እሱን ልነግራችሁ አልችልም፣ ነገር ግን በሁለት ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያዎቻቸው ፑቲን ላይ ጠንካራ ትችቶች ሲሰነዝሩ ቆይተዋል። ካለፈው እሁድ ጀምሮ በማኅበራዊ ሚዲያቸው ፑቲን ፍጹም አብደዋል እንዲሁም በእሳት እየተጫወቱ ነው የሚል አስተያየት ሰጠዋል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችውን የአየር ጥቃት አራተኛ ዓመቱን በያዘው ጦርነት የማይታወቁ መሆናቸው እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ፣ ሕፃናትን ጨምሮ በርካታ ሰዎች ደግሞ ጉዳት ደርሶባቸዋል። ሞስኮ ረቦለትን በኪየቭ ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። ትራምፕ የሩሲያው መሪ ፑቲን ጦርነቱን ማቆም ይሻሉ ብለው ያምኑ እንደሆነ ለተጠየቁት ጥያቄ በሁለት ሳምንት አሳውቃችኋለሁ የሚል ምላሽ ነው የሰጡት። በሚቀጥሉት ሁለት ሳምንታት ፑቲን ከእኛ ጋር ነው ወይስ አይደለም፣ የሚለውን እናውቃለን ብለዋል። ትራምፕ በዩክሬን ጦርነት ምክንያት ትዕግስታቸው እየተሟጠጠ መሆኑን የሰጡት ምላሽ ይጠቁሟል ዋይት ሃውስ ሩሲያና ዩክሬንን ለማደራደር ያደረገው ሙከራም ውጤታማ አይመስልም። ትራምፕ በቅርቡ ከፑቲን ጋር ሁለት ሰዓታት የዘለቀ የስልክ ውይይት ማድረጋቸውንና ውይይታቸውን መልካም እንደነበር ማሳወቃቸው አይዘነጋም። ፑቲን በስልክ ልውውጡ ወቅትም ከዩክሬን ጋር ወደፊት የሰላም ስምምነት ለመፍጠር ዝግጁ መሆናቸውን አስታውቀዋል። ከዚህ የስልክ ልውውጥ ከአንድ ሳምንት በኋላ ነው ሩሲያ በመቶዎች የሚቆጠሩ ድሮኖችና ደርዘን የሚሆኑ ሚሳይሎችን ወደ ኪየቭ እየተኮሰችው። ምንም እንኳን ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በተደጋጋሚ እርምጃ እንደሚወስዱ ቢያስጠነቅቁም፣ እስካሁን ተጨባጭ የሆነ ነገር አልታየም። የትራምፕ አስተዳደር እየተከተለ ያለው መንገድ ክሬምሊያን የበለጠ እንዲያጠናክር እያደረገው ነው የሚል ትችት ይቀርብበታል። ረቡዕ ዕለት የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ለኪቭ ረጅም ርቀት የሚጓዝ ሚሳኤል እንደሚሰጡ ለዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ተናግረዋል። ዩክሬን ጦርነት ምክንያት በሺዎች የሚቆጠሩ ሰዎች ሙተዋል። የአገሪቱ ምስራቃዊና ደቡባዊ ክፍል ወድሟል። ሩሲያ ክሬሚያን ጨምሮም የዩክሬንን አንድ አምስተኛ ክፍል ትቆጣጠራለች።